ኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ስራውም ተግባሩም አላማውም ሕዝብን መገልገል ነው። አገልግሎት ሰጪ ተቋም በየትኛውም መልኩ በየፊነ በየሚነ አገልግሎት ሰጪ ክፍል ነው። ሁላችሁም ተቋማት እዚህ ያላችሁ ጤና ሚኒስትር እንበል ልማት ሚኒስትር እንበል፣ ሁላችሁም አገልግሎቱን ለሕዝብ እንድትሰጡ የተወከላችሁ የተወከልን ነን። ይህንን ስናደርግ ሁላችንም ግዴታችን እየተወጣን ነው በመጠኑ። ይህንን ስናደርግ ግን የቆምንለት አላማም ስለሆነ ትብብር ያስፈልገናል በዚህ መልክ ባንተባበር እዚህ ልናደርስ አንችልም እኮ ኢትዮጵያ እስልምና ጉዳይ ጠቅላይ ምክር ቤት ያው ትልቅ ተቋም ነው ብቻውን ይህንን አገልግሎት እዚህ ሊያደርስ አይችልም ጤና ሚኒስቴርም እንደዛው ይህንን አማና በቦታ እንድደርስ በቂ ቁጥጥር ስለሚያስፈልግ ይሄ አማና ለደሃዎች፣ ለችግረኞች፣ ለአቅመ ደካማዎች እንዲደርስ ዛሬ ክብርት ሚኒስትሯ ፊትለፊታችን ትገኛለች። አደራውን ለእሷ እና ለተቋሟ መስጠት እንፈልጋለን። ኡስታዝ ደጋግሞ እያለው ነበር፣ የጤና ሚኒስቴር ስራ በአንድ እጅ የሚጨበጨብ አይደለም። ሁላችንም ከተባበርን፣ ሁላችንም ከሰራን ግን አገራችን ሆና ማየት የምንፈልገውን ዛሬ እንዳየ ነው እንግዲህ ከአሜሪካን ሀገር የዚህ የኦርፋን ሲኒድ የሚባለው ድርጅት ከአንድ ላይ በመተባበር የተደረገውን ስራ ነገ አገራችን ለሌሎች የምታደርግበት ቀን እስኪደርስ ድረስ ዛሬም ድረስ ህልማችን ትልቅ፣ ልባችን ሰፊ ነገር ግን መተባበር በጣም የሚፈልግበት ትልቅ ሴክተር ነው። የጤና ሚኒስተር በተለይ ከስልምና ጉዳዮች ጽፈት ቤት ጋር እንዲሁም ደግሞ በተለይ ከነውስታዝ ጋር ብዙ ስራዎችን እየሰራን ቆይተናል በተለያዩ ቀናቶች እንዲህ የሕክምና ግብዓቶችን በማሰባሰብ ለባለሙያዎች ለተጠቃሚዎች፣ ለህብረተሰብ ማድረስ ብቻ ሳይሆን በተለያዩ ጊዜዎች የባል ቀናቶች ሌሎች ቀኖችን በመፈለግ ደግሞ ህብረተሰቡን በመጎብኘት በብዙ ጊዜ እያገዛችሁን ስለነበረ ነቴን ነው በራሴን በጤና ሚኒስቴርም ስም በተለይ ደግሞ በሚጠቀመው አገልግሎቱን በሚያገኘው ህብረተሰብ ስም እጅግ አድርጌ ማመስገን እፈልጋለሁኝ። ሀገራችን የሁላችንንም ጥረት የሁላችንም እገዛ የሁላችንም ድጋፍ ትፈልጋለች። ሁሉም ነገሮች በመንግስት ብቻ ሊሰሩ አይችሉም። እስልምና ጉዳይ እንደ ተቋም ተቋሙ ትልቅ የሆነ የማህበረሰብ ውክልናና ኃላፊነትን የያዘ የሀገሪቱን ግማሽ ህዝብ የሚመራ ተቋም ነው ሀገር ላይ ያሉትን ችግሮች ከመቅረፍ ከመንግስት ጎን ለጎን በሚሰሩ ስራዎች በሰላሙ በማህበራዊ ተሳትፎውና በአስፈላጊ ጉዳዮች ላይ የቻለ ምን ያክል ከፊት ወጥቶ የሚሰራባቸው ሂደቶች አሉት። ይህንንም ደግሞ በማገዝ ሂደት ውስጥ በተለይ እንግዲህ ዛሬም ይህንን የሰጡን ኦርፋን ኒድስ ከአሁን በፊትም የሙስሊሜድ አሜሪካ በተለያየ ጊዜያቶች ቁጥራቸው ከፍተኛ የሆኑ ባለፈው በቅርብ ጊዜ ነው እንግዲህ በዚሁ ዓመት ውስጥ ተመሳሳይ የሆነ ድጋፍ ከሙስሊም ኤድ አሜሪካ ለተለያዩ ቦታዎች እንዲደርስ የሆነው የኢመርጀንሲ ኪት በተለይ ወሳኝ የሚባሉ የኢመርጀንሲ የሕክምና እቃዎችና መድኃኒቶችን ነው። በአውሮፓ ስታንዳርድ ደረጃ ያላቸው ደረጃቸውን የጠበቁ ለማህበረሰቡ ጥቅም ይውላሉ ተብለው የሚታሰቡና አስፈላጊ የሆኑ ናቸውና በብዙ ችግር ውስጥ ባለንባቸው ሂደቶች ውስጥ የሚያስፈልጉን ጉዳዮቻችንን ከጎናችን ለቆሙልን አንደኛው ዛሬ ይህንን ላበረከተልን ኦርፋኒድ አሜሪካ በተለይ ትልቁን ድርሻ ይዞ የሚያስተባብረው ኃላፊነት ወስዶ የሚያስተባብረው ወንድማችን ፈቱዲን ኢብራሂምን በጣም እናመሰግናለን። ይሄንን ዛሬ በስኬት እንዲመጣ አድርጓል። ከዚሁ ጎን ለጎን ያው በዚህ የትራንስፖርቴሽን ኮስቱን በመሸፈንና በማገዝ የበድር ሙስሊም ኢትዮጵያን ኮሚኒቲ ትልቁን ድርሻ ይዟል። አሁንም ሁላችንም ተረባርበን በያለንበት የራሳችንን ነገር መሸፈን ብንችል አበርክቷችንን ብንሰጥ እንደ ሀገር ሀገርን ወደተሻለ ነገር እናሻግራለን። ችግሮቻችንን በጋራ እንቀርፋለን። ችግሮቻችን ለተወሰነ አካል የሚሰጡ አይደሉም። የጋራ ችግሮቻችን ናቸው። ልክ እድገታችን የጋራ እንደሆነ ለሆነ አካል የሚሰጥ ለሆነ አካል የሚተው ነገር አይደለም። እነዚህን ችግሮች ለመፍታት ነው እንግዲህ የምንችላቸውን ነገሮች እድሎችን በመጠቀም ከአሁን በፊት በሙስሊም ኤድ አሜሪካና በኦርፋኒ ኒድስ በተለያየ ጊዜያቶች እስከ ቅርብ ጊዜ ድረስ አሁንም ድረስ እየደረሱ ያሉ በቅርቡ መቀሌ ላይ እየደረሰው ግምቱ ከ570 ሺህ ዶላር በላይ የሆነ እቃ በተመሳሳይ ደቡብ ላይ አማራ ክልል ላይ የደረሱ ያሉ አሉ አሁንም አሁንም ይሄን ተከትሎ የሚመጣለ ይሄም ቅድም እንዳልነው ቁጥሩ ከፍተኛ የሆነውን ነገር ትልቁን ድርሻ ይዞ በማስተባበር እዚህ ያለውን ነገር አስፈላጊዎቹን ነገር ፋሲሊቴት በማድረግ እንግዲህ የጤና ጥበቃ ሚኒስተር ከክብርት ዶክተር መቅደስ ጋር በቅርበት በመነጋገር ያሉትን ነገሮች ለማቅለል እና ያለምንም ውጣ ውረዶች ጉዳዮቹ እንዲፈጸሙ በማድረግ የገንዘብ ሚኒስተር ከሚኒስተሩ ከአቶ አህመድ እንደዚሁም ደግሞ ኮሚሽነር ደበሌ ከከስተምስ እንዲሁም በመድኃኒት ቁጥጥር ሁላቸው በሚገባቸው ባልደረባ በተለይ ክብርት ወይዘሮ መቅደስን በጣም አመሰግናለሁ። በእያንዳንዱ ጉዳይ ላይ የእኛ ኃላፊነት ስለሆነ ጉዳዩን እራሳችን እንጨርሳለን ብለው እያደረጓቸው የነበሩት ጉዳዮቹን የማቅለል ሂደት ቀላል አልነበሩም። ሰፊ እገዛ ተደርገዋል። የነሱ የስራ ግዴታቸውም ቢሆን ይህንኑ ኃላፊነት በአግባብ መውጣት ነው። መቼም የመሪነት ትልቁ ድርሻ የተሰጣቸውን ኃላፊነት በአግባቡ ሲጠቀሙበት ነው። እንደ ተቋም ጤና ጥበቃ ሚኒስቴር የሚያደርጋቸውን ድጋፍ፣ ሌሎቹም ቅድም የጠቀስኳቸው ተቋማቶች እንደ ሀገር አገር ላይ ለሚደረጉ አበርክቶች እየሰጡት ያለውን ድጋፍ ከአሁን በፊትም በምስጋና እዚሁ መድረክ ላይ ገልጸናል። በተወካዮቻቸው ዛሬም በድጋሚ የምናመሰግናቸው ይሆናል። ለኢትዮጵያ እስልምና ጉዳይ ጠቅላይ ምክር ቤት እንደ ተቋም ይህንን በማድረጋቸው ማለት ነው ዛሬ የመጣውን እንግዲህ በቀጥታ ከዚሁ በመጡት ከየቦታው በመጡት ተወካዮቻችን ለእነሱ ለተወካዮች የስራ ኃላፊዎቹ ባሉበት ቀጥታ ርክክብ በሚደረግ ይሆናል። የሕክምና መድኃኒቶች፣ መሳሪያ እጥረት ሁሉም ቦታ ላይ ያለ ቢሆንም እነዚህ የተመረጡ የጤና ማዕከሎች የበለጠ ያስፈልጋቸው ያስፈልጋቸው የነበረና ለእነርሱም በየማዕከላቸው በቂና የተሟላ አገልግሎት ለመስጠት መድኃኒትና የመገልገያ መሳሪያዎችን እጥረት እንዳለባቸው እንዳይሰሩ ላደረጋቸው ለደሴ ኮምፕሬሄንሲቭ ስፔሻላይዝ ሆስፒታል፣ ለጅማ ኮምፕሬሄንሲቭ ስፔሻላይዝ ሆስፒታል፣ ለገለምሶ ጄኔራል ሆስፒታል፣ ለነገዴ የጤና ማዕከል፣ ለሐሰን ኢንጃሙና የጤና ማዕከል ባለሙያዎችና ኃላፊዎች እንኳን ደስ አላችሁ ማለት እወዳለሁ።